ሰላም፣ ሀባይብ ዛሬ ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ሁልጊዜ ከምንወደው ከምናከብረው ከአህሙ ወንድማችን ጋቸ ከስ ብለናል ማለት ነው። አህሙ ወንድማችን ዛሬ እንግዲህ ሽማግሌው ሆኖ እንግዲህ አደረውንም ተቀብሎ ማለት ነው። በነገራችን ላይ ሴትና አህያ አደራ አትሰጥም ይባላል ማለት ነው። እና አህሙ እንግዲህ ተቀብሏል ያላዘርን አደራ ማለት ነው። ያው እትንሱ ባ አትቀበለውም። ዛሬ እንግዲህ አደረውን ተቀብሎ በራሱ ቤት ይዞ መጥቷል። እንግዲህ ከሚቸግራት ሁሉ ከጎኗ ሊሆን ማለት ነው ሀባይብ እንግዲህ ዛሬ ምን አሉ ምን ተጫወቱ የሚለውን አብረን የምናይ ይሆናል እናንተ እስከዛው ድረስ ላይክ እያደርጋችሁ ሀባይብ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ከኔ ጋር ነኝ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት ሰላማችሁ በዝዝት ይበልልኝ። ለቻናል አዲስ የሆናችሁ ሁልጊዜ እንደተለመደው እንደምላችሁ ሰብስክራይብ እያደረጋችሁ ሀባይ ቤቴን አሳድጉልኝ። እንዲሁም ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ሀሳብ አስተያየታችሁን የምታስቀምጡልኝ ውድ እህቶቼ ከልብ አመሰግናለሁኝ። ጀዛኩሙላህ ኸይር ማለት ፈልጋለሁ። ዛሬ እንግዲህ የመጣሁት አህሙ ወንድማችን የምንወደው የምናከብረው በቤቱ ከጠፋ እንግዲህ ቆየት ብሎ ነበር። ያው ፍቅር ልቡን ስብር አድርጎት ወደ ሚዲያም ለመምጣት አልቻለም ነበረ። በጣም ሚያሳዝን ነበር። የመጨረሻ ቪዲዮ የሰራው ማለት ነው። እኔ እስከተሰበርኩ ድረስ ነበር አብሬው ያለቀስኩት እሱ ሲያለቅስ፣ በተለይ እኔ ነበርኩ ቀድሜ ያለቀስኩት ማለት ነውና። አባይ ዛሬ እንግዲህ ከተንሱ ጋር ከአደራው ጋር መጥቷል። ነገር ግን እኔ ይህን አደራ የሚለውን ነገር አላምንበትም። ያው ድራማ ነው። ግን አብዛኞቻችሁ እኛ ቪዲዮ ስንሰራ ማናቅ ይመስላችኋል መሰለኝ። አራት ሸወዱ ድራማ ነው፣ አራት ሸወዱ ድራማ ነው የምትሉ ልጆች አላችሁ። እናቃለን፣ ድራማ ነው እኛም አይጠፋለ ነገር ግን እነሱም አዲስ አጀንዳ ይዘው ሲመጡ እኛም በአዲስ እንሰራለን ማለት ነው ሀባይብ እንግዲህ በፈኪያም ዙራ አዲስ ነገር አለ እያሉ ነው ኮሜንት ላይ አዲስ ነገሩ ምንድን ነው የሚለውን ግን ሊገባኝ አልቻለም እኔ ብዙ ልጆች ኮሜንት ጽፈውልኛል እሙዬ ፈኪያም ብትረጃት ፈኪያ ያለውን ነገር ብትሰሚው ብዙ ነገር አለ አህሙ ቸኩሎ ነው ሚዲያ ላይ ወጥቶ ፍቅሬን አውጥቻለሁ ያለው እንጂ ድራማ መሆኑን ያውቃል ብለውኛል እንግዲህ አላዘር ወንድማችን አህሙ ያንተን አደራ እንደ ተቀበለው ይልቅ አብሮህ እንደ መጣ ይልቅ ከትንሱ ጋር ከጎና እንደቆመው ይልቅ አንተም መካከላቸው ያለውን ችግር ብትፈተው የሆነ አዲስ ነገር አለ ስላሉኝ ምን አለ ገብተህ ብታየው ና ብታስማማቸው። አህሙም እንግዲህ የተሰበረው ልቡ ይመለሳል ብዬ አስባለሁ። አንዳንድ ሰዎች ደግሞ እሙዬ አትበይ አህሙ ዳግመኛ እንዲሰበር ነቦይ ልቡ ይበቀዋል ከእሷ ጋር መስማማት የለበትም እያላችሁኝ ነው እንግዲህ። እኔ ያው የቻልኩትም ያክል ፈጣሪ ከፈቀደ አንድ ጋ ቢሆኑ ጥሩ ነው ላለሁኝ። ምክንያቱም በጣም ነው የሚያፈቅራትና አብረው የሚያምሩት፣ አብረው ሲመጡ ራሱ በተለይ እኔ በጣም ነው የምወዳቸው። ሀቂቀውን ስነግራችሁ ማለት ነው፣ እወዳቸዋለሁ። ስለመወዳቸውም ተለያይተው ማየቴ በጣም ደብሮኛል። እሷ በተለይ በጣም ጠፍታ ላይ ከዩቱብ ሰፈር ማለት ነው ቴክታክ ሰፈር ነው ብቅ የምትለው ማለት ነው። እንግዲህ የአህሙ የፍቅር ጉዳይ ቀጣይ እንግዲህ መቼም ፍቅረኛ እስከ ያዘ ድረስ አብረን እየምናወራበት ይሆናል ማለት ነው። በአዲስ መጣ ድረስ ወይንም ወደ እሷ አተመለሰ ድረስ ማለት ነው። ዛሬ እንግዲህ አህሙ በቤቱ ትንሱን አደረውን ተቀብሎ እንዳገኝ እፈልጋለሁኝ ብለው መጥቶ ነበረ። የመጣበትም እንግዲህ ከትንሱ ጋር ካላዘር ጋር ያላቸውን ነገር አስማምቶ አላዘርም ያገኘውን ቻንስ እንዳያመጣው እንዲሄድ ነው የእሱ ሀሳብ። ነገር ግን ይህ ነገር ድራማ ነው። በደንብ እያስታውቃል። ምክንያቱም ስደት ላይ ብዙ ነገር ሰው ሰርቶ እንደተለወጠ የሚያምን ሰው አይደለም አላዘር ማለት ነው። እዚያው ሀገሩ ላይ ሰርቶ እየተለወጠ ሰው ነው ማለት ነው። አላዘርን ታሪኩን እየሰማችሁ ካላችሁ ወይንም የምታውቁ ካላችሁ ምን እንደሚሰራ እና ከምን ወምን እንደደረሰ ሁላችንም አይተናል። በኢንተርቪውም በራሱም በሁሉም እና ከቀለም ቀቢነት ተንስቶ ነው እዚህ የደረሰው እና አገር ላይ ሰርቶ መለወጥ እንደሚችል በደንብ ጠንቅቆ የሚያቅልጅ ነው። እና ውሸት ነው እሄዳለሁ የሚለው ነገር ማለት ነው። ነገር ግን ያው ሚዲያው በሙሉ በውሸት የተሞላ ስለሆነ የሚታየውም የውሸቱ ስለሆነ ቁም ነገሩ ሰላሳ ፐርሰንት አርባ ፐርሰንት ነው ቢታይ፣ ከመቶ ማለት ነው። ግን የውሸቱ ውሸት የተሞላበት አይዲያ ይዘው ሲመጡ ከመቶ በላይ ፐርሰንት ይታያል ማለት ነው። እንደዚያ ስለሆነ እንግዲህ እኔ አንዳንድ ጊዜ ስረዳው ግን ትንሱ አልሰማችም መሰለኝ ነገሩ ላይ እዚህ ድራማው ላይ አልተሳተፈች መሰለኝ መጀመሪያ አላማከሯት መሰለኝ ማለት ነው። ውስጧ ጉድት ያለ ነው የሚመስለው ምክንያቱም እሱ አፍቅሬሻለሁ ሲላት እሱ አላፈቅርህም ብላ ለመጀመሪዋ ነው። በያሌ ደግሞ አፍቀር አታውቅም በግድ ወደ እጁ ካስገባት በኋላ እንደገና ወር ባልሞላው ወር ባልሞላው ቀናቶች ትችሽ ሊሆን ነው ሲላት፣ እንግዲህ ሚስት ነሽ ትቀመጫለሽ እያለ፣ እሷ ደግሞ እንዴት ነው ወይ ሽማግሌ አላከ ሽማግሌ ቢልክ በሚስትነት ትቀመጣለሁ እንዴት ብዬ ነው የምቀመጠው እያለ ትክክል ነው። እኔ ዛሬ የወሰነችው ውሳኔ ወይ ከኒ ወይ ከሚሄዱ ይምረጥ ያለችው ትክክል ነው። በቃ ያዋጣታል። እውነሽ ነው፣ መምረጥ አለበት ማለት ነው። በቃ መስፈርት፣ ምርጥ መስፈርት አስቀምጠሽለታል ማለት ነው። ትክክል ነሽ እንደ ሴት እንደ አፍቃሪ በቃ እንደ ማንኛውም ነገር እንትንሽ ካራክተርሽ ጥሩ እየሄደልሽ ነው። አሪፍ ነው ማለት ነው። የተሰጠሸ ካራክተር እንግዲህ ባት ነገሩ ገባሽም አልገባሽም ባላቅም ካራክተርሽ ጥሩ እየሄደልሽ ነው። ይሄ የመጣሽው አይዲያ ይመርጣል፣ ይምረጥ በሚለው አይዲያሽን የምስማማለሁ፣ እደግፍሻለሁ፣ አብሽሪ፣ አይዞሽ ማለት ነው። ምክንያቱም የሌለ ነገር ነው። ለምን ምርጫ ላይ ምርጫ ላይ እንዴት እንትታስቀምጥ ደግፊያታለች ልቱ ይችላላችሁ። ነገር ግን ምን መሰላችሁ አሁን ነው በቅርቡ ነው የተዋወቁት። በቅርቡ ከምተዋወቋቸው ፍቅር ያዘኛለ ከዛ እሷን ወደ ወደሱ ፍቅር አስገባት ይችላ ያፍቅር አታውቅም። ብዙ ችግር ያሳለፈ የልጅናት መጀመሪያ እና ብርሽ ላይ ቀርባ ያተናገረችውን ሰምታችሁ ከሆነ በጣም የምታሳዝን ልጅናት እና እናቷን ከችግር ማውጣት የምትፈልግ ብዙ አላማ ያላለች ልጅናት እና እሷን ወደሱ ህይወት እንድታፈቅረው ካረገ በኋላ ትቼሽ ሊያውም ለሁለት አመት ኩንትራት ነው፣ ጠለብ ነው መሰለ የሚሄደው ጠለብ ይመስለኛል። እንግዲህ ለሁለት አመት ኩንትራት የሚከደው ጠለብ ነው፣ ሀባይብ እንደምታቁት ማለት ነው። እና ይህን ስደት እንደ ሁላችሁም እንደተመኛችሁት ምናለ ፈጣሪ ጥርቅርክ አድርጎ ቢወስዳቸው። እውነት ነው። ሀቂቀው ማለት ነው ሁሉም የሚነሳና ስደት ሁሉ ይነሳና ስደት። እኛ ሰው አገር ላይ የሆነ እነሱን ስናበረታታና ለነሱ አይዟቸው ስንል ማለት ነው ደልቶን ይመስላቸዋል። እና ሁሉም ተንስተው ስደትን ይመኛል። አብይ አህመድ አሁን ሰብ አንድ ሺ ህዝብ አንድ ሰው ሰብአንድ ሺ መክፈል አለበት ብሏል። ለዛ ክፍያ ስትሉ ራሱ ሁላችሁም ቻይና ገብታችሁ ወዳለብን ሀገር ማለት ነው መስራት አለባችሁ እየሰራችሁ መክፈል አለባችሁ ማለት ነው። እንደዚህ ተመኝታችሁትማ መቅረት የለም ሁላችሁም መሄድ አለባችሁ። በድራማውም በፕራንኩም በማንኛውም ስደት ስደት ስደት በሉ እስኪ ተነሱ፣ ከእውነታችሁ በቃ ታጠቀብላችሁ። እስኪ በፕራንክና በድራማ አታድርጉት፣ ውጡና እስኪ ሞክሩት። እኛ ያየነውን ወንድሞቻችን፣ አሁን ሊቪያ ላይ ያሉት ወንድሞቻችን እንዴት እየተሰቃዩ እንደሆነ ሀዳችሁ ቅመሱላቸው። እስኪ ቄጥም አገላበጣለ ብለሃል እ ሰውነት እያሳመሩ ሰላሳ ልብስ እየቀየሩ ሚዲያ ላይ ወጥቶ ፕራንክ በውሸት መቀለማመድ አለ ብላል። ወጣ ብለህ ብሞክረው ጥሩ ነው ላለሁኝ እኔ። ስደትን ችጋርና ውሃ ጥም አገላብጦ ሲጥለህ፣ ያን ጊዜ አረግ ስደት እንደዚህ ነው ብለህ ትረዳለህ። እያንዳንድ ማለት ነው እና የትንሱ አስተሳሰብ ዛሬ በጣም በጣም ተመችቶኛል። ሀቂቃውን ስነግራችሁ ማለት ነው። በደምብ ነው የተመቸኝ። ደግ አደረግሽው። መምረጥ አለብሽ እንግዲህ አሁንም በቃ ብዙ ነገር ያስፈልገኛል፣ ብዙ ነገር ስለሚጎለኝ ከጎኔ ሆንልኝ። በቃ አጽናናኝ። በቃ እሱን መርሳት አለብኝ። እሱ ይህንን አይዲያ ያመጣልኝ፣ በቃ አንተን ያመጣልኝ ሰው ይችል ብቾኝ ብቻዋን ትጎዳለች ብሎ እንድ ጽናና ለእኔ አዝኖ ሳይሆን እሱን ከውስጤ እንዳስወጣው ስለፈለገ ነው እና አንተ በቀርዳይ እሱን እንድረሳ አላዘር የሚባል ሰውዬ ከህይወቴ እንደመጣም በቃ እንደተፈጠረም እንዳላቀው አስረሳኝ እያለች። አሁን እንግዲህ ስታፈቅሪ ለመጀመሪያ ጊዜሽ ነው ወይ አፍቅረሽ ታውቂያለሽ ወይ ብሎ ጥያቄ አቀረበላት። ለመጀመሪያ ነው አለችው። ፍቅር እኔ አፍቅሬም ተፈቅሬም የማቃለሁኝ፣ ያፈቀርሽውን ሰው በጭራሽ በጭራሽ ልታወጩ አትችም ብሏል። በዚህ አይነት እንግዲህ አህሙ ፈኪያን አላወጣትም ማለት ነው። ሀቂቀውን በቀደም አወጣሁ ብሎናል። ማውጣት አትችም አሁን አለለተንሱ ማለት ነው። እና አንተ አላወጣሃትም ወይ ፈኪያን? ምንድን ነው እንደ አንዳንዴ የሚያመጣቸው ፖይንት ማለት ነው፣ ያስቀኛል። እንደ ሀባይ ማለት ነው። እና እንግዲህ እኔም የተጎደሁ ነኝ፣ አንቺም የተጎዳሽ ነኝ፣ እንደጋገፍ ተባብለው እንግዲህ ቃል ተገባቡ ማለት ነው በምን መልኩ እንደሚደጋገፉ ያው ባላቅም ማለት ነው አህሙም እንግዲህ ያው አደረውን በመቀበል መሰለኝ እሷም ያው አለሁልህ ብላ አብረው እንድትሰራ መሰለኝ እንግዲህ ቃል እየተገባቡት እንግዲህ ደግሞ ነገ ካላዘር ጋ ይመጣሉ ማለት ነው አላዘር እና እሷን ወይ እንግዲህ ሊያስማሙ ይሆን ይመጣል እሷ ግን አላዘር የሚባለውን ሰውዬ እንድረሳ እርዳኝ ብላለች ሌላ ሰውን ቢሆን አስተዋውቀህ እርዳይ ብላለች አንዱ እንግዲህ ደግሞ ወይ ብቅ ይልና አፈቀርኩሽ ብሎ እንግዲህ ያስረሳታል። ሀቂቀው ያኔ ቆይታ ያላችሁ አሁን ማለት ነው እሱን እንድትረሳ ማለት ነው። አንድ ሰው ያመጡና እንግዲህ በቃ ያው አህሙ ያው ባላደራ ስለሆነ ማለት ነው ወደ ፍቅርን ስለማይወስደን እሱ ደግሞ ሌላ ሰው በቃን ያለሁ ሽማ ፈቅርሽ ብሎ እንዲመጣ ያደርጋል። ይሄ አባባል የዛሬው ማለት ነው። እኔ ያለሁልሽ ትንሱዬ የምትል ወንድ ካለ ብቅ በል ዛሬ ጀምረህ ማለት ነው። ሀባይብ፣ የትንሱ ሀሳብ የተመቻችሁ ላይክ እያደረጋችሁ ትንሱ፣ አዎ ልክ ነሽ፣ ምርጫሽ አሪፍ ነው በሏት ማለት ነው። የዛሬው ቪዲዮ እንግዲህ ረዘም አለባችሁ ሀባይብ። እስከ መጨረሻ ያዳመጣችሁ ግን ሊግን ጀዛኩሙላሁ ኸይረን እላለሁኝ። ባይ ባይ